ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችን ቆዩ። በጎንደር ከተማ አስተዳደር የሚታዩ ብልሹ አሰራሮችን ለማስወገድ በትኩረት መስራት እንደሚገባ በአማራ ክልል ምክር ቤት የሴቶች ሕጻናት፣ ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ አሳሰበ። የክልሉ ምክር ቤት ቋሚ ኮሚቴ አባላት በጎንደር ከተማ አስተዳደር ሲያደርጉት የነበረውን የመስክ ምልከታ አጠናቀው ከከተማ አስተዳደሩ መሪዎች ጋር ግምገማ አካሂደዋል። ደስታ ካሳ ተጨማሪ አለው። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በጎንደር ከተማ አስተዳደር እየተሰሩና በመሰራት ላይ የሚገኙ የልማት ተግባራትን አስመልክቶ ሲያደርጉት የነበረውን የመስክ ምልከታ አጠናቀው ከከተማ አስተዳደሩ መሪዎች ጋር ግምግመዋል። በግምግማቸው በከተማ አስተዳደሩ ለሰላምና ጸጥታ ስራ ትኩረት ተሰጥቶ መሰራቱ፣ የኮሪደር ልማት፣ የገበያ ማዕከላት ግንባታና ሌሎችም የልማት ስራዎች መልካም አፈጻጸም ላይ የሚገኙ መሆናቸው ተገልጿል። በሌላ በኩል ደግሞ በአንዳንድ የከተማ ተቋማት ከአገልግሎት አስጣት ጋር ተያይዘው የሚታዩ ችግሮች ነዋሪዎች ተገቢውን አገልግሎት እንዳያገኙ እንቅፋት እየፈጠሩ በመሆናቸው በቀጣይ በትኩረት መስራት እንደሚጠበቅ የአማራ ክልል ምክር ቤት ቋሚ ኮሚቴ የሴቶች ሕጻናት፣ ወጣቶችና ማህበራዊ ጉዳይ ሰብሳቢ ወይዘሮ አበራሽ ታደስ አስታውቀዋል። ከተማ አስተዳደሩ ያው ልማትንም ሰላምንም ጎን በጎን እየሰራ እንደሆነ አይተናል። እንግዲህ ወደፊት ቢሻሻሉ ብለን እኛ የሰጠ ነው። አንዱ የህብረተሰቡ አገልግሎት እርካታ በሚያሳይ መንገድ መሆን አለበት፣ የሚሰሩ ስራዎች። ሌላው ያሉ የብልሹ አሰራሮችን ማስወገድ የቋሚ ኮሚቴ አባላቱ ቢሻሻሉ በሚል ከአገልግሎት አሰጣጥና ከመልካም አስተዳደር ችግሮች አንጻር የተነሱ ጉዳዮች እንዲፈቱ ከተማ አስተዳደሩ በትኩረት እንደሚሰራ የገለጹት የጎንደር ከተማ አስተዳደር የሰው ሀብትና ሲቪል ሰርቪስ መምሪያ ኃላፊ አቶ ነጻነት መንግስቴ ናቸው። ማስጠንቀቂያ እንዲሰጡ በተጠያቂነት ስራ ተሰነብት የሚያስፈልግም ከሆነ ተጠያቂ የሚሆን ከሆነም እስከዛ ድረስ ሊደርስ የሚያስችል ኮሚትመንት ተወስዶ በከተማ አስተዳደሩ የሲቪል ሰርቪስ ሪፎርም ንቅናቄን ተግባራዊ ለማድረግ ስራ ሰርተናል። አደራሻቶኑም ቢሮ አትገኙም አገልግሎት እየተሰጠ ያለ የሚለውን ነገር ለማስተካከል የሄድንበት ረቀት ሳሟት ትንሽ ውጤትም ያመጣና ለውጥ ያሳየ መሆኑን ለማረጋገጥ ይችለናል። ሌሎቹም ደግሞ በጊዜ ሂደት እያስተካከልናቸው ና እያቃናን ለመምጣት እየተሰራ ነው ያለ። ብልሹ አሰራሮችን ለመቅረፍ አሰራሮችን ዲጂታል ማድረግ ና አገልግሎት አሰጣጥን ማዘመን ላይ እየተሰራ እንደሚገኝ በምክትል ከንቲባ ማዕረግ የከተማና መሰረተ ልማት መምሪያዋ ና ስራ አስኪያጅ ሙሉጌታ ታደሰ ገልጸዋል። በከተማ አስተዳደሩ የሚታየውን የህገ ወጥ የመሬት ወረራን ለመከላከልም እየተሰራ ይገኛል ብለዋል። ወደ ዲጂታላይዜሽን መግባት መቻል አለብን። አገልግሎት አሰጣጣችን በሲስተም ማድረግ መቻል አለብን። ህገወጥ ግንባታ ጋር ተያይዞ ያለ ነገር ነው። እሱን በሁለት መልኩ ነው ችግሩን እንፈታለን ብለን አስበን እየተንቀሳቀስን ያለ ነው። የመጀመሪያ መከላከልን መሰረት በማድረግ ነው። በሁለተኛ ደረጃ መሬት ሀብታችን ቆጥሮ መያዝ ነው። የመሬት ሀብታችን ቆጥሮ ለመያዝ የካዳስተር ስራውን ማሳለጥ ነው። የከተማዋን ልማት በማፋጠም በኩል የከተማው ማህበረሰብ ድጋፍ ከፍተኛ መሆኑን የተናገሩት ደግሞ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ናቸው። አቶ ቻላቸው ከልማት ስራው ጎን ለጎን ሌብነትንና ብልሹ አሰራር ለማስወገድ በትኩረት እየተሰራ መሆኑን አንስተዋል። ከብልሹ አሰራር ጋር ተያይዞ ከሌብነት ጋር ሕዝብን ያስመረሩ ጉዳዮችን ነቅሰን አውጥተን የሁል ጊዜ ትግል የሚፈልጉ ናቸው። አስተሳሰብም ጋ የሚሰራ ስራ ስለሆነ እሱን መጀመሪያው ምርጫችን የሚሆነው ግንዛቤ መፍጠር ከችግር ማውጣት ነው። በሚቀጣይ ደግሞ የህጋዊ እርምጃ የመውሰድ ስራዎችን አጠናክረን የምንቀጥል ነው የሚሆነው ከዚህ ከመሬት ወረራ ሀብት አጠቃቀም ላይ የሚታዩ ጉድለቶችን እሱን የማረም የማስተካከል ስራዎች እየሰራን እንቀጥላለን። የአማራ ክልል ምክር ቤት ቋሚ ኮሚቴ የሴቶች ህጻናት፣ ወጣቶችና ማህበራዊ ጉዳይ ሰብሳቢ ወይዘሮ አበራሽ ታደሰ የተሰጡ አቅጣጫዎችን ምክር ቤቱ ክትትል እንደሚያደርግ አስታውቀዋል። ወደፊትም እነዚህ ያስቀመጥናቸውን አቅጣጫዎች በየደረጃው ያለው ምክር ቤት ይከታተላቸዋል። ለምሳሌኛ የምንመጣው በተወሰነ ጊዜ ነው የምንመጣውና ሁልጊዜ ስለማይመጣ የጎንደር ከተማ ምክር ቤት እነዚህ የተሰጡ አቅጣጫዎች ምን ያህል ተፈጽመውን አልተፈጸሙ የሚለውን እያረጋገጠ መምራት አለበት እና ለህዝቡ እርካታ በምንሰጠው አገልግሎት የህዝብ እርካታ እንዲረጋገጥ ትልቅ ጥረት ያስፈልጋል። ሰላምን ለማጽናት፣ ትውልድን በጥበብ እውቀትና ክህሎት መቅረጽ እንደሚገባ የምዕራብ ጎንደር ዞን ባህልና ቱሪዝም መምሪያ አሳሰበም። በዞኑ ባህልና ቱሪዝም መምሪያ አዘጋጅነት ሀገርና ጥበብ ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ የውይይት መድረክ በገንዳ ውሃ ከተማ ተካሂዷል። የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ መሰንበት መልካሙ እንደ ዞን ጥበብና ጥበበኞችን ለመደገፍ በትኩረት እንደሚሰራ ገልጿል። የጥበብ ባለሙያዎች የሰላም የመቻቻልና የፍቅር እሴቶችን በስራቸው በማስተዋወቅ በህብረተሰቡ ዘንድ አንድነትና ፍቅር እንዲጎለበት ሊሰሩ ይገባል ብሏል። የጥበብ ስራዎች ለሀገር እድገት አስፈላጊ በመሆናቸው አካባቢውን በማልማት ሂደት ሚናቸውን እንዲወጡም ኃላፊው አስገንዝቧል። የባህልና ኪነ ጥበብ ዘርፉን ለማዘመን ባለድርሻ አካላት የቁሳቁስ ድጋፍ እንዲያበረክቱ የገንዳ ውሃ ከተማ አስተዳደር ወጣቶች ባህል ቱሪዝምና ስፖርት ጽህፈት ቤት ኃላፊ አቶ ገብረ ኪዳን መንጋው ጥሪ አቅርቧል። አሁን ላይ ለጥበብና ጥበበኞች የሚሰጠው ትኩረት ከጊዜ ወደ ጊዜ እየተቀዛቀዘ በመምጣቱ ለዘርፉ መነቃቃት ትኩረት መስጠት እንደሚገባ አስተያየታቸውን የሰጡ ጥበበኞች አሳስበዋል። በመርሐ ግብሩ የመተማ ወረዳ የባህል ቡድን አባላት የሙዚቃና የተለያዩ የኪነ ጥበብ ስራዎችን ለመድረኩ ተሳታፊዎች አቅርበዋል። መረጃውን ያደረሰን የምዕራብ ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። በማዕከላዊ ጎንደር ዞን የማክሰኝት የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት ክፍት ሆነም። የሆስፒታሉ መገንባት ለአካባቢው ማህበረሰብ በአቅራቢያ የተሻለ የጤና አገልግሎት ለመስጠት አስችሏል ሲል የማዕከላዊ ጎንደር ዞን አስተዳደር ገልጿል። ቃል ኪዳን ላይ ተጨማሪ አላት። የአማራ ክልል ጤና ቢሮ በማዕከላዊ ጎንደር ዞን የማክሰኝት የመጀመሪያ ደረጃ ሆስፒታልን አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ሆስፒታሉ በርካታ ችግሮች ባሉበት በዚህ ወቅት በጥራት ተሰርቶ ለአገልግሎት መብቃቱ በችግር ውስጥ አልፎ ማሳካት መቻልን ማሳያ ነው ሲሉ ተናግረዋል። ብልጽግና ፓርቲያችን እና የክልሉ መንግስት የጤና አገልግሎቶችም ጥራት በማስጠበቅ ረገድ እየሰራ ያለው ስራ በጣም እጅግ ከፍተኛ ነው። ከመከላከል ስራዎች ያለፉትን ህሙማኖቻችንን አክሞ የማዳን አቅማችንን ማጠናከር መቻል አለብን ነው። ለዚህ ደግሞ አንዱና ወሳኙ የጤና መሰረተ ልማትን ማስፋፋትና ተደራሽነትን ማረጋገጥ ነው። የጎንደር ዙሪያ ማህበረሰብ ጥራት ያለውና ፍትሐዊ የሆነ የጤና አገልግሎት የሚያገኝበት ማዕቀፍ ተፈጥሮለታል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሬ ሆስፒታሉ ለአካባቢው ማህበረሰብም በአቅራቢያው የተሻለ አገልግሎት ለማግኘት አስችሏል ብለዋል። ለዞናችን አስረኛ ሆስፒታል የሆነው የማክሰኝት የመጀመሪያ ደረጃ ሆስፒታል ግንባታውን ለማጠናቀቅ መንግስት ከ134 ሚሊዮን ብር በላይ ወጪ አድርጓል። ሆስፒታል ከዚህ መከፈቱ የህዝቡን እንግልት ከመቀነስ ባለፈ የጎንደር ሆስፒታል ጫናንም በመቀነስ አይነተኛ ሚና ይጫወታል። ይህ ሆስፒታል እዚህ አካባቢ በመከፈቱ የማክሰኝት ወይም ደግሞ የጎንደር ዙሪያ ያሉ በተለያዩ ቀበሌዎች ያሉ ነዋሪዎችና ሌሎችም በዙሪያው ያሉ ወረዳዎች በዚህ ሆስፒታል አገልግሎት እያገኙ ይገኛሉ። የጎንደር ዙሪያ ወረዳ ዋና አስተዳዳሪ አቶ በውቀቱ ቢምረው ከዚህ ቀደም በወረዳው ሆስፒታል ባለመኖሩ ከጤና ጣቢያ ወደ ተሻለ ሕክምና የሚላኩ ታካሚዎች ወደ ጎንደር ከተማ ለመሄድ ይገደዱ እንደነበር ገልጸዋል። ዛሬ ላይ ይህንን ችግር መፍታት መቻሉን ተናግረዋል። ህዝባችን የሆስፒታል አገልግሎቱን በአቅራቢያው እንዲያገኝ ለበርካታ ጊዜያት ጥያቄ ሲያነሳ ቆይቶ መንግስታችን የህዝብን ጥያቄ ደረጃ በደረጃ እየመለሰ የሚሄድ በመሆኑ ጤና ቢሮ ግንባታውን በማስጀመር በ2016 ዓ.ም አጠናቆ አስረክቧል። የአማራ ብሔራዊ ክልል መንግስት ጤና ቢሮ አንድ ፒክአፕና አንድ አምቡላንስ ለሆስፒታሉ በማበረከት የተሻለ አገልግሎት መስጠት ተችሏል። የወረዳው ነዋሪዎች የሆስፒታሉ ለአገልግሎት ክፍት መሆን ያለው ፋይዳ ከፍ ያለ መሆኑን አንስተው ሆስፒታሉ በጥራት አገልግሎት እንዲሰጥ የሚጠበቅባቸውን እንደሚወጡ ተናግረዋል። ከዚህ ጎንደር አምቡላንስ ፍለጋ ይምጣ አይምጣ ሲባል ብዙ ሕይወቱ ያለፈ ወገን አለ። አሁን ግን ከዚህ ማዕከላችን ተከፍቶ በደቂቃ በሚደረስበት ሆስፒታል ብዙ የሚጠፉ ሕይወቶች እየዳኑ መሆናቸውን ተገንዝቤያለሁ። ትራንስፖርት አምፑላንስ መኪና ከምንል ተደጃፋችን ላይ እንዲህ አይነት ለወላዶች እህቶቻችን፣ ልጆቻችን፣ ለህፃኖች ልጆቻችን እንዲህ አይነት ደጃፋችን ሆስፒታል በመሰራቱ እጅግ ደስ ይለኛል። ብዙ እናቶችና እህቶቻችን የወሊድ አገልግሎት እና የህክምና አገልግሎት በማግኘታቸው የክልሉ መንግስትና የክልሉን ጤና ቢሮ አመሰግናለሁ። ከሆስፒታሉ አስተዳደርና ከወረደው አስተዳደር ጎን በሆን በመሆን ሁሉን ነገር እናስፈጽማለን። የጎንደር ዙሪያ ወረዳ ህዝብ በጣም ተደስቷል። ሆስፒታሉ የውስጥ ደዌ ህክምና፣ ቀዶ ጥገና፣ የህፃናት ህክምናን ጨምሮ ሌሎችንም የህክምና አገልግሎቶች ይሰጣል የተባለ ሲሆን በምርቃት መርሃ ግብሩ ላይ የክልል የዞንና የወረዳ የስራ ኃላፊዎች ተገኝተዋል። አማራ ሚዲያ ኮርፖሬሽን በጎንደርና አካባቢው በኤፍኤም ራዲዮና በቴሌቪዥን ለማህበረሰቡ ወቅታዊ መረጃዎችን እያደረሰ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ኗሪዎች ተናገሩም። ጣቢያው በቀጣይ ጉዞ ትኩረት ማድረግ ይኖርበታል ባሏቸው ሀሳቦች ላይም አድማጭና ተመልካቾች አስተያየታቸውን ሰጥተዋል። ደስታ ካሳ ዝርዝር አለው። አማራ ሚዲያ ኮርፖሬሽን የማህበረሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች በማስተዋወቅ በኩል ኃላፊነቱን እየተወጣ ይገኛል። ተቋሙ በሬዲዮና ቴሌቪዥን፣ በህትመትና በማህበራዊ ትስስር ዘርፍ በክልሉና በሀገር አቀፍ ደረጃ ተደራሽ እየሆነ ይገኛል። በጎንደርና አካባቢውም ላለፉት አራት ዓመታት በአማራ ኤፍኤም ጎንደር መቶ አምስት ነጥብ አንድ በቅርቡ ደግሞ በቴሌቪዥን ዘርፍ ከጎንደር ስቱዲዮ መረጃዎችን ለተመልካቾች እያደረሰ ይገኛል። የተቋሙ በጎንደርና ቀጠናው ስርጭት መጀመሩ ማህበረሰቡ ሀሳቡን እንዲገልጽ ማድረጉን አስተያየታቸውን የሰጡን የ የጎንደር ከተማ አስተዳደር የመንግስት ሰራተኞችና ነዋሪዎች ነግረውናል። ሽፈራው ዘነበ ባላለው የጎንደር ከተማ ነዋሪ ነኝ። በአካባቢው ስቱዲዮ መጀመሩ በጣም ለህብረተሰቡ፣ ለተለያዩ ፖለቲካልም፣ ኢኮኖሚካልም ባህላዊ ነገሮችን ለመግለጽና ህብረተሰቡ እንዲከታተለው ለማድረግ ብዙ ጠቀሜታ አለው። ጥሩ ነው። ፍሬወት መኳን ትባላለው የምኖረው ጎንደር ከተማ ነው። አጀባበሩም ጥሩ ነው። ህብረተሰቡ ያለውን ችግር ብዙ ችግሮችንም መናገር ስለማይችል ይህ መኖሩ በጣም አስፈላጊ ነው ብዬ እንትንለዋል። ተስፋውን ተሰማ ማዕከላዊ ጎንደር ዞን የህብረት ስራ ማህበራት ማስፋፊያ ጽሕፈት ቤት ኃላፊ አሚኮ በጎንደር ማሰራጫ ጣቢያ ያለው በቴሌቪዥን ጣቢያ ጭምር ነው። ከዛ ቀደም ሲል በበኩር ጋዜጣ ጀምሮ በኤፍኤም አሚኮ ተደራሽ ሲሆን ቆይቷል። የነበረውን የድርጅቱን የአሚኮን የኮርፖሬሽኑን እድገት የሚያሳይና እንቅስቃሴም የተሻለ መሆኑን የሚያመላክት ነው ተብሎ መውሰድ ይቻላል። አማራ ሚዲያ ኮርፖሬሽን እንደ ጣቢያ በሁሉም ዘርፍ ተደራሽ የሆነ እንደሚገኝ የገለጹት አስተያየት ሰጪዎቹ የቱሪስት መዳረሻ ቦታዎችን ተደራሽ በማድረግ በኩል ቀጣይነት እንዲኖረው መስራት ይጠበቅበታል ብለዋል። በዚህ በማህበራዊ በኢኮኖሚ እና በፖለቲካዊ የሚደረጉ እንቅስቃሴዎችን በተለይ ቀጠነው የቱሪስትና የእርሻ መዳረሻች ኢንቨስትመንት መዳረሻ ስለሆነ እዚህ ላይ በደንብ አጉልቶ መስራት ይጠበቅበታል የሚል ሀሳብ አለ። አሚኮ ሁሉን ነገር የሚነካካ ፕሮግራም አለው፣ እከታተለዋለሁ። ሁሉን ነገር ተጠናክሮ እንዲቀጥል ነው ተጠናክሮ እንዲቀጥል ነው እንጂ ሁሉን ነገር ይሞክራል፣ ይነካካል። እስከታች እስከ አርሶ አደሮ ድረስ ሁሉ የሚያቀርባቸው ፕሮግራሞች ጥሩ ናቸው። አሚኮ በጎንደር የጀመረውን የቴሌቪዥንና የራዲዮ ስርጭ በማስፋት ታችኛው የማህበረሰብ ክፍል ድረስ በመውረድ የማህበረሰቡን ልማት ማስተዋወቅ ይገባዋልን ብለዋል። ተደራሽነት ቢሆን በወረዳዎችም አዚን እንደ መከፈቱ በወረዳዎችም ተደራሽነት ቢሆን ጥሩ ነው። አቶ ማጅብሬል ባላላ ዞን አስተዳደር ጽፈት ቤት መዝናኛ ነው ነገሮች ቢኖሩበት ሚስብ ነገር ጎንደር ላይ ያሉትን እየተሰሩ ያሉትን ሁሉንም የእርሻና እና ሰብል ልማትን ብቻ ሳይሆን አጠቃላይ ያለው የልማት ልማት በየከተማዎቹ፣ በየአዳዲስ የወረዳ ከተማዎቹ ያለው የልማት ልማት ብታስተላልፉ፣ በተስተላልፉ ደግሞ መዝናኛ ነገር ቢኖረው አብሮ የሚስብ ነገር ቢኖረው ጥሩ ነው። አማራ ሚዲያ ኮርፖሬሽን በጎንደር የጀመረውን ስርጭት በማስፋት የማህበረሰቡን ሀብት የማስታወቅ ተግባሩን አጠናክሮ እንደሚቀጥል የአማራ ኤፍኤም ጎንደር መቶ አምስት ነጥብ አንድ ራዲዮ ጣቢያዋና አዘጋጅ እመቤቱ ነኛው ገልጸዋል። የተቋቋምነት ዓላማ ለማሳካት የአካባቢውን የመልማት እድል ለሁሉም ነገር ያለውን ምቹነት ማሳየት ከዛም ባለፈ የባህሉን እሴቱን እንዲሁም ደግሞ በአካባቢው የሚነሱ የመልካም አስተዳደር ጉዳዮችን ሁሌም በትጋት በመስራት የበለጠ አካባቢውን በደንብ ማጉላት የጣቢያችን አንዱ ስራ አድርገን በዋናነት ይዘነዋል። ይህንም ለማሳካት ሚዲየሞቻችን የዘት ማሻሻያዎችን እያደረግን በሁሉም ዘርፍ ውጤታማ የሆነ የሚዲያ ስራ የምንሰራበት አመት ይሆናል ብዬ አስባለሁ። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።